ሩታዬ የኔ ቆንጆ፣ የኔ ቀበጽ የዩቱቡ ድምቀት እልል ብለናል። እንኳን ደስ አለሽ የኔ ውድ፣ በጣም ነው ደስ ያለን። እንኳን ደስ አላችሁ አብርሽዬም፣ አንቺም ደስታችሁ ደስታችን ነው ማለት ነው። እጅን ቀን ደግሞ እንድታየው እግዚአብሔር ስለፈቀደላችሁ በጣም ነው ደስ ያለን። አንቺ ብቻ ሳቶኝ እኛም ተደስተናል። ከምንም በላይ ደግሞ ቤተሰቦቼ አብርሽ ላይ የሚታየው ደስታ የሚገርም እውነቴን ነው ምላችሁ። እና ጓደኞቹ በቃ ደስ ይላል። እውነት ሰርግ ለሴልሽ ትልቅ ነገር ነው። ያው ሰርግና ሞት አንድ ነው ይባል አደለ እና ሩታ እንግዲህ የሰርጉ ቀና እየተቃረበ ነው። ረመዳን በኋላ ሶስት ቀን ነው ምናምን የቀራቸውና ዛሬ እንግዲህ ቬሎ መረጣ ላይ ናቸው። እዛ ዱባይ ሄደን ከምንገዛ እዚሁ ከአዲስ አበባ ገዝተን ቆንጆ ቬሎ ካገኘን ከአዲስ አበባ ገዝተን እንሄዳለን በማለት ያው ቬሎ መረጣ ላይ ነበሩና፣ ሩታ መችም ያው ታውቃላችሁ፣ ዶንያን በትለብስ ብድግ ነው የምታደርገው እና የለበሰቻቸው ቬሎዎች ቅጥም ነበር የሚሉባት። በጣም ነበረ አብሬሽ ላይ የሚታየው ደስታ፣ ራሱ በጣም ደስ የሚል ነበረ። እና እናንተ ስትደሰቱ ማየት ያስደስታል ለጠላቱም ለሚወዷችሁም ለሚጠሏችሁም እንግዲህ እቺ ቀን የደስታችሁ ቀን። እኔ እንጃ ምን እንደምል አላውቅም። እና ሩታ ፊት ላይም የሚታየው ደስታ በቃ በጣም የሚገርም ነበረ። እና ያው ሰርጋችሁ ደሞ ያው በዱባይ ነው። ከዱባይ በኋላ ደግሞ በኢትዮጵያ በቤተሰብ ይኖራል ብለን እንጠብቃለን። ዝግጅቶች፣ ፕሮግራሞች ያንን ለማድረግ ደግሞ እግዚአብሔር አልቅበትምና ያችን ቀን ደግሞ እግዚአብሔር በሰላም ያደርሳችሁ፣ ማለት ነው። በጣም ነው እኛ ደስ ያለን፣ ደስታችሁ ደስታችን ነው። ሩታዬ የኔ ቆንጆ ቀን ስንጠብቃችሁ ነበረ የቆየ ነው ማለት ነው። እንደምትመጡ ተስፋ አድርጌ ነበር። ከመሸንባችሁ በጣም ነው ደስ ያለኝ። እውነት እኔ ከምንም በላይ በቃብሮች ላይ የሚታየው ፈገግታ የሚታየው ደስታ በጣም ደስ ይላል ነበረና እልል ብለናል። የአብራምና የሳራ ሰርግ ያርግላችሁ በሚቀጥለው ደግሞ ወልዳችሁ ለማየት ያብቃል ማለት ነው። የመዳሚዬ ቅመሞች ደግሞ ያው የሰው ደስታ የሚያስደስታችሁ ካለቀሰው ጋር የምታለቅሱ አሁን በነሩታ ደስታ ራሱ እንዴት ደስ እንዳላችሁ ጌታን ኮሜንታችሁ የሚገራርም ነበረና እልል እያላችሁ ነበረ እና እናንተንም ደግሞ እንደዚሁ በሀገራችሁ ላይ ገብታችሁ አይናችሁንም በአይናችሁ የምታዩ የምትመኙትን ሁሉ እግዚአብሔር እንዲያደርግላችሁ ምኞቴ ነው። እናንተንም እግዚአብሔር ያስባችሁ። ያው ለሁሉም ጊዜ ያለው አይደለ ለሁሉም ጊዜ ያለው ለእነሱም ያን ነበረ አይደል። በዱባይ ነው ሰርጋችሁን፣ በዱባይ ነው ሲሉን የነበረው ያን የነበረ እና ቀኑ ደረሰናውን ደግሞ እግዚአብሔር ይመስገን። ከዛ ወራቶች አልፈው ሶስት ቀን ለቀን የሚቆጠሩ ቀናቶች ቀራቸው እና ቴገስትን የመሰለ ነገር የለም። በዛ መሃልም ብዙ ፈተናዎችን አሳለፉ። ብዙ ነገር አለፈ። ልሃ ልቆረጠበት ነገር ያው ዞሮ መገናኘት አይቀርምና ሩታዬና አብርሽዬ ደግሞ ዞሮ ተገናኝ ቆይንተው ዛሬ ሰርጋቸውን በዱባይ ሊያደርጉ ድምቅ ሽብርቅ ሊሉ መተውልናል ማለት ነው። እኛም ደስ ብሎናል። የሩታዬና የአብርሽዬ አድናቂዎች ወዳጆች እንኳን ደስ አላችሁ። ሩታን የሚጠላት በነገራችን ላይ ሴጣን ብቻ ነው። እግዚአብሔርን ነው የምላችሁ፣ ምክንያቱም ሩታን መጥላት አይቻልም። ሩታን መትጠላልጅ ልጅ አይደለችም። እኔ በጣም ነው መውዳት ከምላችሁ በላይ ማለት ነውና ሩታዬ ደስታሽ ደስታችን ነው። እንኳን ደሳለሽ ቤተሰቦቻችሁም በእናንተ የሚደሰቱ ያደርጓቸው ማለት ነው። እናት በተለይ ጭንቀን ትናፍቃለች። አሁን አስቡት የሩታ እናት ምን ያህል እንደምትደሰት እግዚአብሔርን። ከልጅ ደስታ በላይ ምንም ያስደስተኝ ነገር የለም ብለዋል ባለፈ እና በተለይ የሴት ልጅ እናት በቃ እጥፍ ድርብ ነው የእሷ የልጇ ሰርግ ማለት ነው እና የሩታዬ እናትም በሩታዬ ሰርግ በጣም ነው የሚደሰቱት ብዬ አስባለሁ። ከምንም በላይ እናት በተለይ ሴት ልጅ እናት የልጇ ደስታ የሷ ደስታ ነው። እውነቴን ነው የምላችሁ። እችን ቀን በተለይ እናቶች በጣም ነው የሚጓጉት። ወልዳችሁ አያት መሆን እችን ቀን በጣም የሚናፍቋቀን ነው እና በጣም ነው ደስ የሚለው እግዚአብሔር ይመስገን። እንኳን ለዚህ ቀና።